አሰላሙ አለይኩም ወረህመቱላህ ወበረካቱህ የዙበይዳ ቤተሰቦች እንዴት ናችሁ? ደህና ናቸው። የስራ ጤንነት ከእኔ ጋር አልሀምዱሊላህ ረቢል አለሚን ዛሬ ፉል እየሰራው ነው። ኑን ብላ ቁርስ እየሰራው ነው። ዛሬ ሻላ ስጎ ያቁላላው ነው። ትንሽ እየ ሽንኩርት፣ ትንሽ ትማትም ትንሳል ሳርግ ያለ ማለት ነው።